ፓትሪክ ኢዋህ እባላለሁ። በጋና ውስጥ የአሻሲ ዩኒቨርሲቲ ፕሬዚደንት ነኝ። አሻሲ ዩኒቨርሲቲ ለመመስረት ያነሳሳኝ ዋናው ነገር ማይክሮሶፍት እየሰራው በነበረበት ወቅት የመጀመሪያ ልጄ ተወለደ። ነገር ግን አጋጣሚ ሆነና ልጄ ሲወለድ የሩዋንዳና ሶማሊያ ጦርነት ተቀሰቀሰ። እናም በወቅቱ ከአፍሪካ ተስፋ አስቆራጭ ዜናዎች የሚወጡበት ነበር። አንድ ነገር ወደፊት ተጉዤ አሰብ ይህም አፍሪካ ውስጥ ያለውን ዜና እኔ በምችለው መጠን

እንዲህ ነው ህብረት ከቤተሰብ እስከ ማህበረሰብ፣ ከሀገር እስከ አህጉር ሲጠነክር እንደ አፍሪካ ሉዓላዊነትን፣ ነጻነትና ክብርን የሚያስጠብቅ የሚሆነው። ይህ ሳይሆን አፍሪካውያኑ ያለፉበት ዘመን ለባርነትና ቅኝ ግዛት ተጋልጠው የነበሩበት ወቅት የቅርብ ዘመን ትውስታ ነው። ቅኝ መገዛት ያንገሸግሻቸውና ፓን አፍሪካኒዝም ያጠነከራቸው ድርብርብ ድሎችና የታሪክ ጥፋቶች ለነጻነት ዘብ መቆምን ያበረታቸው ሊሂቃን ብቅ ካሉ ወዲህ በትንሹም ቢሆን ሰቆቃውን ማርገብ ተችሏል። በዚህም አፍሪካዊ ከሆኑት ከንጉንና በአንቱ ባንቱ ቋንቋዎች የተወለደው ቃል በደቡብ አፍሪካው ዙሉ ቋንቋ ትርጓሜ ሰው መሆኑን የሚሰብከው የኡቡንቱ ጽንሰ ሐሳብ እኔ እኔን የሆንኩት በሁላችሁም ማንነት ምክንያት ነው ሲል ብቅ አለ። ለመሆኑ ኡቡንቱ ለአፍሪካውያን ምንድን ነው? ኡቡንቱ ፍልስፍና ነው። አጠራ አድርገ ዝም ብለው ስታየው አፍሪካውያን ኡቡንቱን ይኖሩታል። ኡቡንቱ እውቀት ነው። ሰፋ አርጋ ስታስበው የአፍሪካውያን የኑሮ ፍልስፍና ነው። አፍሪካውያን አንድ ላይ መኖርን፣ መተጋገዝን፣ መተባበርን መሰረታዊ የመኖር ፍልስፍናቸው ነው። ከዚያ ዑቡንቱ የሚለው ቃል ከሳውዝ አፍሪካ ከባንቱ ብሔረሰብ የተገኘ ከአንድ ቋንቋ የተገኘ ቃል ነው። ቃሉ ግን እኔ እኔን የሆንኩት በእናንተ ምክንያት ነው የሚል ትርጉም ይሰጣል። በእንግሊዝኛው አይ አም ቢኮዝ ዊ አር ይላል። እኔ እኔን የሆንኩት በማህበረሰቤ ወይም በስብስብ ምክንያት ነው ብሎ የሚያስብ አስተሳሰብ ነው። ያንን አፍሪካውያን እንኖረዋለን። እዚህ አየር ላይ ማናያቸው ረቂቅ ዋሳት አሉ ማይክሮ ኦርጋኒዝም የሚባሉ እስካላየናቸው ድረስ መኖራቸውን አናውቅም። ስለዚህ የእነሱ መኖር ስናያቸው ስናቃቸው ነው የነሱ መኖር ትርጉም የሚኖረው። በሰውም በዑቡንቱም ፍልስፍና ስታወርደው እኔ አንተ መኖርህን ልክግና እስካላረኩ አንተ እኔ መኖሬን ልክግና እስካላረቅ እኔም ለአንተ የለውም አንተም ለእኔ የለህም ነው። ያ ነው። ግሬት ፍልስፍና ነው። ትልቅ ነገሩን ድር ቢያብር አንበሳ ያስር ይሉት ነው። በርካታ የአፍሪካ ሀገራት በቅኝ ግዛት ውስጥ በወደቁበት ወቅት ጥቁሮች ከተጫነባቸው የቅኝ ግዛት ቀንበር ለመላቀቅ ህብረትን አብዝተው ይሹ ነበር። መሻት ብቻም አልነበረም። የያኔው አፍሪካ አንድነት ድርጅት፣ የዛሬው አፍሪካ ህብረትን መሰረቱ። እነሱ በዛን ሰዓት አፍሪካ ህብረትን የቋጠሩበት አፍሪካ ዩኒየንን የቋጠሩበት እና የፈቱት ችግር ይታይሃል። ጊዜው ምን ይፈልግ ነበር? ያኔ ያኔ ደቡብ አፍሪካ ቀኝ ግዛት ስር ነች። ዚምባብዌ ቀኝ ግዛት ስር ነች። ብዙ የአፍሪካ ሀገሮች በቀኝ ግዛት ስር እየተገዛች ነው እየተሰቃዩ እንደ ሰው ሳይሆን እንደ እንስሳ የሚኖሩበት ሰዓት ነው። አፍሪካ አንድ ላይ ሆኖ እነዛን ዜጎች ነጻ ማውጣት ነው የመጀመሪያ ጥያቄያቸው። ስለዚህ በዛን ሰዓት ይሄ ጥያቄ በምን ልትገልጸው ትችላል? ዓፄ ኃይለ ስላሴ እዚህ፣ ኮሎኔል መንግስቱ ሳይቀር እዚህ እነ ማንዴላን እያሰለጠኑ አፍሪካ ነፃ እንድትወጣ ይልካሉ። እነ ሙጋቤ ኢትዮጵያ ውስጥ ተደብቀው አፍሪካ ዚምባብዌ ላይ ትግል ይመራሉ። ምን ማለት ነው ይሄ? ይሄ ለአፍሪካዊ ነፃነት የመጨረሻ ስራ ሰርተዋል ማለት ይችላል። ዛሬ ቁጭ ብለን ጃጅ ለማድረግ እንኳን አንደበት የለንም። በእርግጥም የያኔዎቹ አፍሪካውያን የፈጠሩት ኅብረት ለአህጉሪቱ ዜጎች ነፃነትና ክብርን አስመልሷል፣ ሉዓላዊነትን አስከብሯል የሚሉት ዶክተር እውነቱ ኃይሉ አዲሱ ትውልድ ለዛሬቱ አፍሪካ የቀደመውን የአንድነት መንፈስ በመላበስ በኢኮኖሚያዊና በሌሎች መስኮች ማንነትን አስጠብቆ በእግር መቆምን የሚጠይቅ ነው። አሁን እንግዲህ የአፍሪካ አንድነት እና የአፍሪካ የነጻነት ይሹ ይቀየራል ማለት ነው። ያኔ ቀጥታ የፖለቲካ ነጻነት ነው። አሁን ግን የኢኮኖሚ የማንነት የኢንዲፔንደንስ ነፃ የመሆን በእግርህ ላይ የመቆም አይነት ጥያቄ ነው። ስለዚህ እነሱ በዛን ሰዓት ትክክለኛ ስራ ሰርተዋል። አሁን ይሄ ትውልድ ነው ተቀብሎት በራሴው ቀን በዛሬ ቀን ተርጉሞ መስራት ያለበት። ነገር ግን አፍሪካውያን በጋራ ጠመንጃ ከመማዘዝ ወጥተው ድንበር ሳይገድባቸው በንግድና በትምህርት ዜጎቿ እንዲተሳሰሩ፣ አሁንም የተሻለውን ውብ ባህል ታሪክና ፍልስፍናን ለመጪው ትውልድ ማውረስን ይጠይቃል። ለዚህ ደግሞ እንደ ቀድሞው የመሪዎቿና ህዝቦቿን ድርሻ የሚጠይቅ ይሆናል። ዛሬ የሚፈለገው ትልቁ ምንድን ነው? አንድ ላይ መሆን ነው። አንድ ላይ ሆነ ጄኔሬሽኑን ወዴት እናሸጋገር? ባህላችን፣ እሴታችን ትክክለኛ የሆነውን መርጠን እንዴት ለልጆቻችን ንስጥ? ኬንያ ኢትዮጵያ ጋር እንዴት ነው አንድ ላይ መሆን የምንችለው? እንዴት ነው ሪጅን ሪጅናሊ ኢንትግሬትድ ሆነ በነፃነት ልጆቻችን ሳይሰቃዩ ቦርደር እየተሻገሩ ንግድም ሆነ ትምህርት መስማር ያለባቸው የሚለው የዛሬ መሪዎች ኃላፊነት ነው። እነዛ በደንብ ሰርተዋል ሰርተውም አስረክበዋል ጊዜ ሆኖ ጥያቄ የሚመልሰው ይሄ ጥያቄ አሁን እኛ ያለብን ጥያቄ ዑቡንቱን የማንሰራራት ዑቡንቱ ቢንሰራራ እንደማመጣለን ድንበሮችን አፍርሰን ንግድ አንድ ላይ ብንሰራ አንድ ዩኒቨርሲቲ ኬንያ ሆኖ እዚህ ያለው ዩኒቨርሲቲ ጋር ቢተባበር ልጆቻችን ዩኒቨርሲቲ የትም ዩኒቨርሲቲ አፍሪካ ውስጥ መሄድ ከፈለጉ ያለ ቪዛ ያለ ስቃይ ሄደው እዛ ጥናት እንዲያቀርቡ ፔፐር እንዲያቀርቡ እንዲከራከሩ እንዲመለሱ የቀደመ ታሪክ ቅርስ ፍልስፍናና ባህል የተቸራቸው ወንድማማች አፍሪካውያኑ እንደ ዑቡንቱ ያሉ አሰባሳቢ ሀብቶቻቸውን እምብዛም ሳይጠቀሙበት ቆይተዋል። ለዚህም ነው አፍሪካውያን አንዳቸው ለአንዳቸው የሚጋሩት ፋይዳ ጥቂት እንዳልሆነ የሚነሳው። ይሄ ትውልድ ለመቀጠል እንኳ የሚቀጥለው መንደር ያስፈልገዋል። ከዚኛው ከዛ ሚስት ያመጣል፣ ከዚህ ሚስት ይወሰዳል። በገጠሩ ስንሄድ ይሄ ነው እና አንዱ መንደር የመኖር የአንዱ መንደር ህልውና ነው። እንዲህ ያን ብናሰፋው የአንዱ አገር መኖር የአንዱ አገር ነው። የኬንያ መኖር ለኢትዮጵያ መኖር ወሳኝ ነው። የኤርትራ መኖር ለኢትዮጵያ መኖር ነው። የጅቡቲ መኖር እንደዛ ነው። የኢትዮጵያ መኖር ለናይጄሪያ ለናይጄሪያ ለኢትዮጵያ ወሳኝ ነው። ሶ ይሄንን ቲንክ የዑቡንቱን አስተሳሰብ ስናሰፋው እያንዳንዳችን አፍሪካኖች የአንዳችን አገር መኖር ለአንዳችን ኢምፖርታንት ነው። ያለናንተ→ ኑሮ የኛ ህይወት የለም። የኢትዮጵያ ህልውና የሚረጋግጠው በኬንያ ህልውና ላይ ነው። የክሊና ህልውና ጋር በኢትዮጵያ ህልውና ብሎ አሳሰውን ማስፋት ነው። ቢገር ትልቁን ስዕል ማየት ነው የሚፈልገው